ሀይ፣ ሰላም ሰላም፣ እንዴት ናችሁ ጋይስ? ትናንትና ቃልዬም ፕራንክ ሰርተናል ነበረ። ስልክ አታነሳ። ያው ቃል ሊገለኝ ሊገለኝ በቃ አይ፣ ስርቱ ጋርድ ሌሊቱን ሙሉ አላስጠኛኝም እና አታነሳ። እሺ ለሳሩ እንደውልላት። እሺ ለሳሩ እንደውልላት። እና ጋይስ ይቅርታ ለም ጠይቃለሁ። ሰውታችንም ዘግተናለች ማለት በቃ። በተለይ እስቲ ጋይስ ለጓደኛዋ እየደወለ ነው። ቃል ደግሞ እኔን ሊገለኝ በቃ፣ በአንቺ ምክንያት ነው። አለለለ የት ነ? በምን አግኝተሻት? የት ነው ያላችሁት? የት ነው ከጀርባ ላት እሺ፣ በቃ መጣው። እሺ፣ ከጀርባ ናቸው ጋይስ፣ አብረን ይቅርታ እንጠይቃት እስቲ በቃ

ማለት ውሃ ላይ ታኛ ጓደኛሽ አይደለሁ እና ጓደኛዬ ብትሆኝ እሱን ለምን አይገባሽም? ማለት አሁን እሷ እናሱ

ተረጋጊ ነው ወራቸው። እሺ አሩ በቃ እኔ በነገራችን ላይ ይቅርታ ማለት ምን አንቺ እንደዚህ ትሆኛለሽ ብዬ አላሰብኩም ነበር። ምክንያቱም እኔ ማለት ምን ማለት